በርካታ አይሁዳውያን ወደ ክርስትናው እየተመለሱ ነው። እጅግ አነጋጋሪ ነገር ከወደ እስራኤል ተሰምቷል። ከወደ እስራኤል የተሰማው አስደናቂ ክስተት ከእናንተ ጋር ልንነጋገርበት ምተናል። በእስራኤል ውስጥ በርካታ አይሁዶች ወደ ክርስትና እየተመለሱ እንደሆነ የሚገልጹ ዘገባዎች እየተሰሙ ነው። በተለይ ደግሞ በእስራኤል ድረገጾች ላይ ይህ ክስተት በመጽሐፍ ቅዱስ ትንቢቶች ውስጥ ምን ቦታ እንዳለው ከእናንተ ጋር ልንመረምር ወደናል። ጊዜያችንን ይዋጃልና ይህ መረጃም የተጻፈው በተረጋገጡ መረጃዎች በመጽሐፍ ቅዱስ ጥቅሶችና እንዲሁም ደግሞ እኛን በሚያነቃ መረጃ ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁ ነው። አንድ አስገራሚ መረጃ ወጥቷል። ይህ አዲስ መረጃ ደግሞ መጽሐፍ ቅዱስ ላይ ቃል በቃል የተጻፈው ስለሆነ፣ እንግዲህ የመጨረሻው ዘመን የምንለው ጊዜ ላይ እንደመቆማችን መቆማችን ይሄ መረጃ በጣም አስገራሚ ሆኗል። በጣም በርካቶችን እያነጋገረ ነው። ብዙ አይሁዳውያን እውነተኛውን ክርስቶስ በመከተል ላይ እንዳሉ እየተነገረ ነው። ስለዚህ እንደውም እኛ ለካ የሰቀል ነው እውነተኛውን ክርስቶስ ነው እያሉም የሚያለቅሱ እንዳሉ ነው መረጃዎች የሚያሳዩት። የመረጃ ምን ይመስላል ጊዜያችንን በተለይ ደግሞ አሁን በት ጊዜ የሚዋጅ ጉዳይ ስለሆነ ለእናንተም ይጠቅማል ብለን ስላመንን ወደ እናንተ ያመጣነው አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬን ከአክሱም ቲዩብ ሰናይ ቆይታ ይሆንላቸው። በቅርብ ጊዜ በእስራኤል ሚዲያዎች እና በዓለም አቀፍ የክርስቲያን ማህበረሰቦች ውስጥ አንድ አስደሳች ዜና እየተሰማ ነው። በርካታ አይሁዶች በኢየሱስ ክርስቶስ መሲህነት እያመኑና ወደ ክርስትና እየተመለሱ እንደሆነ እየተነገረ ነው። እነዚህ አይሁዶች፣ በተለይ ደግሞ ሚሲያኒክ አይሁዶች ተብሎ የሚጠሩ በኢየሱስ እንደ መሲህ የሚያምኑ ናቸው። ነገር ግን የአይሁድ ባህላቸውንና ማንነታቸውን ይዘው ይቆያሉ እየተባለ ነው። የክስተት በእስራኤል ውስጥ አዲስ አይደለም። ነገር ግን በቅርብ ዓመታት ውስጥ በከፍተኛ ሁኔታ ቁጥሮ ቁጥሩ እየጨመረ መሆኑ በእጅጉ ትኩረትን የሚስብ ሆኗል። ለምሳሌ እንደ ዋኖፍ ኦፍ እስራኤልና ጁዊስ ፎር ጂሰስ ያሉ ድርጅቶች በእስራኤል ውስጥ በአይሁዶች መካከል ኢየሱስን ማመላከትና እንዲሁም በመስበክ ላይ ናቸው። እነዚህ ድርጅቶች በብራይስጥና በአማርኛ ቋንቋዎች የተዘጋጁ ቪዲዮዎችን፣ መጽሐፍቶችን፣ የመመስከሪያ መድረኮችን በመጠቀም ብዙዎችን ወደ ክርስትና እየጋበዙ ነው። ይህ እንቅስቃሴ በተለይ ደግሞ በወጣቶች መካከል ተወዳጅነትን እያገኘ ነው። ምክንያቱም ብዙ ወጣቶች በመጽሐፍ ቅዱስ ውስጥ ያሉት ትንቢቶችና የኢየሱስ ክርስቶስን ሚና እየመረመሩ ነው። የክስተት በእስራኤል ውስጥ አከራካሪ ሆኗል። አንዳንድ አይሁዶች ይህን እንቅስቃሴ እንደ አይሁድ ማንነት ማሸጋገር እየተመለከቱት ነው። ሌሎች ደግሞ የመጽሐፍ ቅዱስ ትንቢቶች መሟላት እንደሆነ ያምናሉ። ይህን ለመረዳት ወደ መጽሐፍ ቅዱስ ትንቢቶች መመልከት አለብን። መጽሐፍ ቅዱስ በተለይ በብሉይና በአዲስ ኪዳን ስለ እስራኤል ሕዝብ እና የእግዚአብሔር መሲህ ብዙ ትንቢቶችን ይዟል። እነዚህ ትንቢቶች የአይሁድን ወደ እግዚአብሔር መመለስና በኢየሱስ ክርስቶስ መምጣት ላይ ያተኮሩ ናቸው። አንዳንድ ቁልፍ ጥቅሶች ደግሞ እንመልከት። የብሉይ ኪዳን ትንቢቶች፣ ኢሳያስ ምዕራፍ 53 ቁጥር 3 እስከ 6። በዚህ ምዕራፍ ውስጥ ኢሳይያስ ስለ እግዚአብሔር ባሪያ ይናገራል። እሱም በሰዎች የተጠላ የተሰቀለና፣ ለሰው ልጆች ኃጢአት መስዋዕት የሆነ ብዙ ክርስቲያኖች ይህንን ትንቢት እንደ ኢየሱስ ክርስቶስ መምጣት ይመለከቱ ተገልብጦታል በእስራኤል ውስጥ ያሉ አንዳንድ አይሁዶች ደግሞ ይህንን ጥቅስ እየመረመሩ ኢየሱስ መሲህ እንደሆነ እያመኑ ነው። ኤርምያስ ምዕራፍ 31 ከቁጥር 31 እስከ 34 ድረስ ኤርምያስ ስለ አዲስ ኪዳን ይናገራል። እሱም እግዚአብሔር ከእስራኤል ሕዝብ ጋር የሚያደርገው ሕጉን በልባቸው ውስጥ የሚጽፍ ስለ ኃጢአታቸውም የሚያስተሰረይ ይህ ትንቢት በአዲስ ኪዳን ውስጥ በኢየሱስ በኩል መሟላቱን እንመለከታለን። በሉቃስ ምዕራፍ 22 ከቁጥር 20 ይህ ብዙ አይሁዶችን ወደ ክርስትና እንዲመለሱ የሚያነሳሳ ሆኖ ሆኖ ተገኝቷል። በዘካርያስ ምዕራፍ 12 ቁጥር 10 ላይ ያለውን እንይ። የጥቅስ እግዚአብሔር በእስራኤል ላይ የጸጋና የምሕረት መንፈስ እንደሚያፈስ ይናገራል። እናም ህዝቡ የተጨነቁት ተመልክተው ለሱ ያለቅሳሉ። ክርስቲያኖችም እንደ ኢየሱስ መምጣትና መሰቀል ይመለከቱታል። በእስራኤል ውስጥ ያሉ አንዳንድ አይሁዶች ይህንን ትንቢት እንደ ኢየሱስ መሲህነት ማረጋገጫም እየተረኮሙት ነው። አዲስ ኪዳን ትንቢቶችን ስንቀኝ በሮሜ ከምዕራፍ 11 ከቁጥር 25 እስከ 26 ውስጥ ሐዋርያው ጳውሎስ ስለ እስራኤል ህዝብ መመለስ ይናገራል። እስከ ጊዜው ድረስ የእግዚአብሔር ልብ ግትር ሆኗል። ነገር ግን ከአሕዛብ መካከል ሙሉ ቁጥር ከገባ በኋላ መላው እስራኤል ይድናል ይላል። አሁን ታዲያ በርካቶች ሚሉት ይህ ቁጥር ሊሞላ እየተንደረደረ ነው። የጥቅስም ብዙ ክርስቲያኖች የአይሁዶችን ወደ ክርስትና መመለስ እንደ የመጨረሻው ዘመን ምልክት እንደተመለከቱት ተደርጎ እየተነገረ ይገኛል። የአይሁድ ወደ ክርስትና መመለስ በእስራኤል ውስጥ ለምን አስፈላጊ ነው? የክስተት በመጽሐፍ ቅዱስ ትንቢቶች መሟላት ላይ ብቻ ሳይሆን በዓለም አቀፍ ደረጃ በክርስቲያኖችና በአይሁዶች መካከል ያለውን ግንኙነት ለማጠናከር እንደ ድልድይ ሆኖ ያገለግላል ይላሉ አንዳንድ ጸሐፍቶች። ለክርስቲያኖች ይህ ክስተት የእግዚአብሔር ቃል መሟላትና ወይድ ትንቢቱ መፈ ም የኢየሱስ ሁለተኛ መምጣት መቃረቡን ያመለክታል። በማቴዎስ ምዕራፍ 24 ቁጥር 14 ላይ ኢየሱስ ክርስቶስ ወንጌል ለሁሉም አሕዛብ ከተሰበከ በኋላ መጨረሻው ዘመን እንደሚመጣ ተናግሯል። የአይሁዶች መመለስም የዚህ ተልእኮ አካል ሊሆን ይችላል። አይሁዶችን ስንመለከት በኢየሱስ መሲህነት መመለስ ማለት የአይሁድ ማንነታቸውን መተው ማለት አይደለም። ብዙ ሜሲያኒክ አይሁዶች የቶራን የሻባትና የአይሁድ በዓላትን ያከብራሉ፣ ነገር ግን በኢየሱስ የተሰጠውን አዲስ ኪዳንን ይቀበላሉ። የ እምነትና የባህል ውህደት በእስራኤል ውስጥ እንደ አዲስ የመግባቢያ መንገድ እየፈጠረ ነው። የክስተት ለዓለም ደግሞ የእስራኤልን ህዝብና የክርስቲያኖችን ግንኙነት ያጠናክራል። በታሪክ ውስጥ በሁለቱ ማህበረሰቦች መካከል ውጥረታቶች ነበሩ፣ ነገር ግን ይህ እንቅስቃሴ የጋራ እምነትን በመጋራት ላይ ያተኮረ ነው። የክስተት ለሁሉም ሰው ተስፋ የሚሰጥ ይመስላል። በእስራኤል ውስጥ ያሉ አይሁዶች በኢየሱስ ክርስቶስ መሲህነት ሲያምኑ የእግዚአብሔርን ቃል በምድር ላይ እየተፈጸመ እንደሆነ እናያለን። ይህ የመጽሐፍ ቅዱስ ትንቢት መሟላት ብቻ ሳይሆን የእግዚአብሔር ፍቅርና ጸጋ ለሁሉም ሰው እንደሚደርስ መልእክት ነው። እንደ ክርስቲያኖች ይህ ክስተት ለክርስትና ተከታዮች ጥሪ ነው፣ እንድንጸልይ፣ እንድንደግፍ እናም ከአይሁድ ወንድሞቻችንና እህቶቻችን ጋር በፍቅርና በእርቅ እንድንሄድ መንገድ የሚከፍት ይመስላል። እንደ አይሁዶች፣ ይህ ክስተት የእግዚአብሔር ቃል በአዲስ መንገድ ለመመርመርና የኢየሱስ መልእክትን ለመቀበል እድል ነው። ለዓለም ሁሉ፣ ይህ የእግዚአብሔር የመዳን ዕቅድ ለሁሉም ሰው እንደሚያረጋግጥ ደግሞ ማረጋገጫ ነው። ከቅርብ ጊዜ ወዲህ በእስራኤል በተለይ ደግሞ በኢየሩሳሌም በርካታ አይሁዶች ወደ ክርስትና እንደሚቀየሩ የሚገልጽ መረጃ በሰፊው እየተሰራጨ ነው። ይህ ጉዳይ በማህበረሰብ ውስጥ ምን ያህል ተጽዕኖ እንደፈጠረ ከመጽሐፍ ቅዱስ ትንቢቶች፣ በተለይ ደግሞ ከዮሐንስ ራእይ መጽሐፍ ከተጠቀሰው 144 ሺ ምልክት ያላቸው ሰዎች ጋር እንዴት ይገናኛል የሚለውን እንመርምረውን? በእስራኤል ውስጥ የመሲህ አይሁዶች በይሉንታ የሚሲዎች፣ በክርስትና የሚያምኑ አይሁዶች ቁጥር መጨመሩ በተለይ ደግሞ በሰፊው እየተዘገበ ነው። እንደ 2025 ዓ ም በእስራኤል ውስጥ የመሲህ አይሁዶች ቁጥር ከ30 እስከ 35 ይደርሳል። የቁጥር ከ20 ዓመታት በፊት በ2002 ማለት ነው ከነበረው 5000 ጋር ሲነጻጸር ሶስት እጥፍ ጭማሪ ያሳያል። ነገር ግን ይህ ከእስራኤል አጠቃላይ የአይሁድ ህዝብ 9 ሚሊዮን አካባቢ ጋር ሲነጻጸር 0.3 እስከ 0.4 ፐርሰንት ብቻ ነው። የጭማሪ በዋናነት ከውጭ የሚመጡ አይሁዶች በተለይ ከሩሲያና ከሌሎች የቀድሞ ሶቪየት ሀገሮችና በተፈጥሮ የህዝብ መጨመር ምክንያት ነው። በ2022 ዓ ም የካስፓሪ ሴንተር ጥናት እንደሚያመለክተው የመሲሐዊው አይሁዶች ማህበረሰቦች በተለይ በኢየሩሳሌም፣ ቴላቪቭ እና ሌሎች ከተሞች ተስፋፍተዋል። በኢየሩሳሌም ውስጥ የመሲህ አይሁዶች ቁጥር ከ5 እስከ 7 ይገምታል። በ2023 እስከ 25 ዓ ም በተካሄዱ ጦርነቶች ወቅት አንዳንድ ሪፖርቶች የክርስትና ተቀባይነት በተወሰኑ ወጣቶች መካከል እየጨመረ እንዳለ ተነግሯል። ምንም እንኳን ይህ በሰፊው ህዝብ ውስጥ ጉልህ ሆኖ ሳይነገር ቢቆይም አሁን ግን ስር ሰዷል። በዓመት በግምት ከ500 እስከ 1000 የአይሁድ እምነት ተከታዮች ወደ ክርስትና እንደሚመጡ አሁን ተረጋግጧል። ይህም ከአጠቃላይ የአይሁድ ቁጥር አንጻር 0.1 ፐርሰንት ብቻ ቢሆንም በርካቶች ላይ ግን ድንጋጤን ፈጥሯል። ስለዚህ ይህ ጭማሪ በቁጥር ትንሽ ቢሆንም በማህበረሰብ ውስጥ ግን ከፍተኛ መነጋገሪያ ሆኗል። የአይሁዶች ወደ ክርስትና ምን ለውጥ ከመጽሐፍ ቅዱስ ትንቢቶች በተለይ ደግሞ ከዮሐንስ ራእይ መጽሐፍ ቃል ጋር ተያይዞ ተተርጉሟል። በዚህ መጽሐፍ ውስጥ ከተጠቀሱት ዋና ዋና ነጥቦች የዮሐንስ ራእይ ምዕራፍ ሰባት ከቁጥር 4 እስከ 8 ያለው ይነሳል። ከእስራኤል ነገዶች ሁሉ 144000 የተቆረጡ ሰዎችን ሰማሁ። የትንቢት ከእስራኤል 12 ነገዶች እያንዳንዳቸው 12000 ሰዎችን ያመለክታል። በሰባት 7 3 እና 14 አንድ ላይ እነዚህ ሰዎች በግንባራቸው ላይ የእግዚአብሔር ምልክት እንደሚኖራቸው ተገልጿል። በክርስቲያን ድጋሚ መሰረትም ይህ የመጨረሻው ዘመን የአይሁዶች ወደ ክርስትና መለወጥን ያመለክታል። ዮሐንስ ራእይ ምዕራፍ 14 ከቁጥር 1 እስከ 5 ደግሞ በግ በጽዮን ተራራ ላይ ቆሞ ነበረ ከእርሱም ጋር 144000 ሰዎች በግንባራቸው ላይ የእርሱን እና የአባቱን ስም ተጽፎባቸው ነበር። እነዚህ ሰዎች ከኃጢአት ንጹህ እንደሆኑና የእግዚአብሔር ተከታዮች እንደሆኑ ተገልጿል። በሮሜ ምዕራፍ 11 ቁጥር 25 እስከ 26 ላይም የአሕዛብ ሙላት እስኪገባ ድረስ የእስራኤል አንዳንዶቹ ደንድነዋል እንዲሁም እስራኤል ሁሉ ግን ይድናል ይላል። ይህ በመጨረሻው ዘመን የአይሁዶችን መለወጥ እንደሚከሰት ያመለክታል። በእስራኤል ያለው የመሲሐዊ አይሁዶች ቁጥር ጭማሪ ከ30 ሺህ እስከ 35 ሺህ ይገመታል። ነገር ግን አሁንም ቁጥሩን እንደሚያሻቅብ እየተነገረ ነው። ወደ 144 ሺህ በመጽሐፍ ቅዱስ ወደ ተጠቀሰው ይጠጋል ብለው እየገመቱ ነው። ስለዚህ ይህ ጭማሪ የትንቢቱ መጀመሪያ ምልክት ይሆናል። ነገር ግን ሙሉ በሙሉ መፈፀሙ በመጨረሻው ዘመን ይጠበቃል እያሉ ነው። በእስራኤል ውስጥ የመሲዎች አይሁዶች መጨመር በተለይም ደግሞ በአልትራ ኦርቶዶክስ አይሁዶች መካከል ደግሞ ተቃውሞ አስነስቷል። 2023 እስከ 2025 ዓ.ም በተካሄዱ ጦርነት ወቅቶች አንዳንድ መሲያዊ ማህበረሰቦች ላይ ጥቃቶች ተካሂደዋል። በሌላ በኩል በኢየሩሳሌም ሌሎች ከተሞች የመሳያዊ አይሁዶች በማህበራዊ አገልግሎቶች በተለይ ደግሞ በጦርነት ወቅት ለተፈናቃዮች ድጋፍ ተሳትፈዋል። ይህም በአንዳንዶች ዘንድ ተቀባይነትን አስገኝቶላቸዋል። በዮሐንስ ራእይ ውስጥ የተጠቀሰው በግንባር ላይ ምልክት በአንዳንድ ክርስቲያኖች እንደ መንፈሳዊ ምልክት የእግዚአብሔር ተከታዮች ተደርጎ ይተረጎማል። በእስራኤል ላይ ያለው የመሲሐዊ አይሁዶች መጨመር ይህን ምልክት እንደ መጀመሪያ መገለጫ እያዩት ነው። ምንም እንኳን በሰፊው ማህበረሰብ ውስጥ ተጽዕኖ ቀስ በቀስ እየሄደ ቢሆንም፣ ይህ ከሀሳዊው መሲህ በዮሐንስ ራእይ ምዕራፍ 13 ከተጠቀሰው ጋር ተቃራኒ ነው። ይህም በመጨረሻው ዘመን የሚከሰት የከፋ ምልክትን ያመለክታል። በእስራኤል ውስጥ የአይሁዶች ወደ ክርስትና መለወጥ በቁጥር ትንሽ ቢሆንም በማህበራዊና መንፈሳዊ ውይይቶች ውስጥ ከፍተኛ የሆነ ትኩረትን አግኝቷል። ምክንያቱም ከዮሐንስ ራእይ ከ144000 ምልክት ያላቸው ሰዎች ጋር ያለውን ግንኙነት በክርስቲያን እምነት ውስጥ ያለውን የመጨረሻውን ዘመን ተስፋ ያጠናክራልና ነው። ክርስቲያኖች የመጨረሻውን ዘመን በእጅጉ ይናፍቃሉ። ማራናታ ጌታ ሆይ ቶሎና ይላሉ። ነገር ግን ያሁኑ ጭማሪ የትንቢቱ ሙሉ መፈጸም እንዳልሆነ ደግሞ ይታመናል። ምክንያቱም የቁጥሩ ልዩነት እና የተጽዕኖ መጠን ውስን ነው። ግን ይህ የትንቢቱ ጅማሬ ነው እየተባለ ነው። በኢየሩሳሌም እና ሌሎች አካባቢዎች ያሉ መሲሐዊ አይሁዶች በጦርነት ወቅት ለማህበረሰቡ በሚሰጡት አገልግሎት ምክንያት ተቀባይነት እያገኙ ነው፣ ምንም እንኳን በአንዳንድ ቡድኖች ተቃውሞ ቢኖርባቸውም። ይህ ጭማሪ የመጽሐፍ ቅዱስ ትንቢቶች መጀመሪያ ምልክት ሊሆን ይችላል። ነገር ግን ሙሉ በሙሉ መፈጸሙ መጨረሻው ዘመን ይጠበቃል። በሮሜ ምዕራፍ 11 ቁጥር 11 እንደተገለጸው የአይሁዶች መለወጥ የአሳብን መዳን ያበረታታል። እስራኤል ውስጥ የአይሁዶች ወደ ክርስትና መለወጥ በቁጥር ውስን ቢሆንም በመንፈሳዊና በማህበራዊ ውይይቶች ውስጥ ግን ትልቅ ትኩረትን ያገኘ ሆኗል። ከዮሐንስ ራእይ ትንቢቶች ጋር ያለው ግንኙነት በክርስቲያን እምነት ውስጥ ያለው የመጨረሻው ዘመንን ተስፋ ስለሚያጠናክር በርካታ ክርስቲያኖች በዚህ ጉዳይ ላይ በጣም ደስተኛ የሆኑ ይመስላሉ። በኢየሩሳሌም ያሉ መሲሐዊ አይሁዶች በማህበረሰቡ ውስጥ ተቀባይነት እያገኙ ቢሆኑም፣ ተቃውሞዎች ግን አሁንም እየበረቱባቸው ነው።